አንደኛ ደረጃ ስፖንሰር ሸምስ ቤከሪ፣ ፋሚሊ ሚኒማርኬት፣ ሳሊ ፌሮ እና የግንባታ ዕቃዎች መሸጫ ላቭ ዲኮር ስማርት ጠቅላላ የብረታ ብረትና እንጨት ስራ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። እንዴት ናቸው? ዛሬ የመጣሁት ሀላሌን ፍለጋ ሳይሆን ሀላሌን ማጌት። የላ ሰው በኑሮ ውድነት በሚያማርርበት ጊዜ፣ ዶላር በእጥፍ ከመጨመሩ በፊት የአላህ አቦ፣ ለዚህ ልጅ ትዳርን ጀባ በለው አታንገላተው እንዳላችሁ ይኸው አልሐምዱላህ። የምር አግብቻል። አልሐምዱሊላህ። እኔ ሳገበው ይብላኝ ለዚህ ሱፍ ለባሹ መድረክ መሪ፣ ያ ደግሞ ታሪክ አቀርባለሁ የሚለው ቀዩ ልጅ። እኔማ አግብቻለሁ። ለነገሩ ፊትለፊት የሚታየኝ አብዛኛው ሰው ያላገባ ነው። ያገባው ራሱ ከኋላ ያሉትን ፈርቶ እንጂ ሁለተኛ መድገም ይፈልጋል። አቡ አትፍሩም፣ አብሽሩ። ከኋላ ያሉ እህቶች ስንወጣ ከደበደቡኝም፣ ፊዳውንላችኋለሁ። ሱና ነው፣ አግቡ። ከፈለጋችሁ ይገርማችኋል፣ ያኔ አቀረብኳቸው ወጎች ከኔ ህይወት ጋር አገናኝተው ውይ፣ ሁለተኛ ምን ስታገባ ያለኝ ስንት ሰው መሰላችሁ። ትዳር ግን እንዴት ደስ ይላል፣ አይደል? ደስ ይላል። ያየው ያውቀዋል። የኑሮ ድነቱ እንዳለ ሆኖ ግን እንኳንም አገባው? በትዳር ብዙ የምታገኛቸው ነገሮች አሉ። ትሰበሰባለህ፣ ትሰበስባለህ፣ ትመገባለህ፣ ትመግባለህ፣ ትወዳለህ፣ ምስትህን ትወዳለህ፣ ትወደዳለህ፣ ትማራለህ፣ አንዳንዴም ደግሞ ትማረራለህ። ብቻ ከሁሉም ነገር ጋር ትዳር ደስ ይላል። በላጤነት ጊዜ ያልነበረኝ አሁን ግን ያለኝ ብዙ ነው። ሌላው ቢቀር ቤቴ ስገባ ያልታጠበ ድስት፣ ያልተከደነ ትሪ ከማየትና እንደ አንዳንዶቹ ትራስ ታቅፎ ከማደር ይሻል። አባዋራ መባል ራሱ ቀላል ነው እንዴ? እንደምታውቁት እንደኔ ከላጤነት ለመውጣት ሁሉም ያላገባ ወጣት ድዋ ማድረግ አለበት። ወግም አባት ይወጣ። በተለይ በዚህ ከባድ ጊዜ ድዋ አለማድረግ አጉል ጭፍንነት ይመስለኛል። ቢሆንም ያው ድዋችሁ ተቀባይነት ኖሮ ምናልባት ለሚፈጠረው ነገር ሁሉ ኃላፊነቱን እናንተ ነው የምትወስዱት። በኋላ አግባ አግባ ብሎን ጉድ አድርገን አይደል እንዳትሉ። አንዳንድ ሰው ዱዓ ላጤነትን ለመዋጋት ትልቅ መሳሪያ እንደሆነ የዘነጋው ይመስለኛል። እኔ ግን በበኩሌ ዱዓን ወጠሬ በመያዜ ወደ ትዳር ዓለም ገብቻለሁ እና አደራቸውም በዱዓ አሁን ምስትም ድስትም አለኝ። ብዙ ሰው ስለ ትዳር የሚጠይቀኝ ጥያቄ ኑሮ እንዴት ነው አይከብድም የሚል ነው ኑሮማ በጣም ይከብዳል። እኔ ብቻ ሳልሆን ሁሉም ሰው ሆድ ብሶታል። እንደው ልብ ብላችሁ አይታችሁ ከሆነ እኮ ሰው መሳቅቁ ቀንሷል፣ በተለይ የኑሮ ወድነት ከፍታ ላይ ወጥቶ አልወድም ካለ በኋላ ሰው ከሚስቅ ቢያለክስ ይቀለዋል። ኦዲት የሚደረግ ይመስል ሁሉም ጓ ብሎ ነው የምታየው። መንገድ ላይ ሱቅ ውስጥ ባጃጅ ውስጥ በቃ ሁሉም መሳቅ ቀንሷል። ትንሽ ፈጋግ ያለ ሰው ካገኘህ ወይ ቁብ ደርሶት ነው አሊያም በጉጉት የሚጠብቃት የወር ደመወዙ ቀርባ ነው። ልብ ብላችሁ ካስተዋላችሁ ድሮ ድሮ ሰው ልጁን ሲድር ቅልጥ ያለ ሰርግ ደግሶ ከልኩን ሁሉ መግቦ ነበር። አሁን ግን ኑሮ በመወደዱ እኔንም ጨምሮ እኔንም ጨምሮ አብዛኛው ሰው ሰርጉን ሳያጋብድ ምንም እንዳልተፈጠረ አድርጎ ላሽ ብሎም ይገባል። ቀለል ለማድረጉ ከይር ነው። ምናልባት የኑሮ ውድነት ይዞልን ከመጣው መልካም ነገር አንዱ ይሄ ይመስለኛል። ምክንያቱም የአሁን ጊዜ ሰርጎቻችን የኑሮ ውድነትን ከግምት ውስጥ ያላስገቡ ያላገቡ ወጣቶችን ሞራል ክስክስ የሚያደርግ፣ ሴቶቻችንን በቬሎ ነው ሞጣው እያሉ የልብ ልብ እንዲሰማያቸው የሚያደርግና ከሌሎች እህቶቻቸው ጋር ፉክክር ውስጥ እንዲገቡ የሚያደርግ ሰርጎች በስተዋል። ከሸሪያችን ጋር ደግሞ ፍፁም የማይገናኝ ነው። እንደው ያኔ በልጅነት የምታስታውሱ ከሆነ በራስ ቋንቋ ሙዚቃ ከፍቶ መጨፈር ሐላል ይመስለን እንደነበር ትዝ አለኝ አሁንም አልተቀየረም እንዴ በተለይ በተለይ ደግሞ ሱዳንኛ አሁንም ሐላል ይመስለናል። ሌሎች ቋንቋዎችን ያው ለእናንተው ተውኩት እኔ ግን ቋንቋው ብቻ የተቀየረ እልም ያለ ሙዚቃ ከፍቶ መጨፈር ራስን መሸወድ ይመስለኛል የሰርጎቻችንን ጉድ ከወራው ሰዓቱ ስለማይበቃ አላህ አደብ ይስጠን በዬ በዚህ ገታ ላይ አድርገው እንደው ሰሞኑን ምን ገጠመ ይመሰላችሁ? በትዳር ህይወቴ ውዷ ባለቤቴ ምግብ የሚባል ነገር ዘግቷት አልቀምትን ብላ አስቸገረች። ያው እሷ ስለማትበላ እኔ ለእሷ ስል ምግብ መብላት አቆምኩ። ሁለታችንን በረሃብ ከምናልቅ እሷን ወደ ህክምና ተቋሞ ሲጄ ማስመርመር እንዳለብኝ ወሰንኩና ወሰድኳት። ይገርማችኋል የምግብ አፒታይት የሚከፍት ነው ብለው የረሃብ ጠኔ እንዲለቅባት የሚያደርግ ኪኒን ሰጥቷት ኪኒኑን ከዋጠች በኋላ ዝክት አድርጓት የነበረው ምግብ አሁን በየሰዓቱ ያምራት ጀመር። ያኔ በረሃብ አድማ ያኔ ቤቴ የረሃብ አድማ እንዳልነበር አሁን ወደ ምግብ አብዮት ተቀየረ። ሰው ገና በልቶ ሳይጨርስ ይርበዋል። እየበላች ራበኝ ትላለች። እንደው በዚህ ኑሮ ውድነት ይሄን ክኒን መስጠት ምን ይሉታል? በአላህ ኪኒን ትዋጥ፣ ጅብ ትዋጥ፣ ምን አውቃለሁ። ለዚህ ፕሮግራም ራሱ ይገርማችኋል ለዚህ ፕሮግራም ራሱ ይርበኛል ብላ ምግብ በምሳ ዕቃ ይዛ ሳትመጣ ቀረ። እናንተ ጋር ግን ኑሮ እንዴት ነው? አልተወደደም? አንዳንድ ሰው ሰውማ በአስማት የሚኖር ነው የሚመስለው። ድሮ ድሮ በአባቶቻችን ዘመን አሉ የአስር ሳንቲም ፌስታል 15 ብር ገባ ተብሎ አንድ ኪሎ ስኳር ከአምስት ብር ወደ ስድስት ብር ከፈለ ተብሎ ኑሮ ተወደደብን ብለው ያማሩ ነበር አሉ። በአሁኑ ጊዜ ያለውን የኑሮ ሁኔታ ቢያዩት ምን ይሉ? ሰው መሳቅ አቁሟል። እኔ ራሱ ሳቅ መቀነስ አለብኝ ብዬ የወሰንኩት ለአቁመ ውድያ ደርሻ አለሁ ብዬ በግ ወይም ፍየል ለመግዛት ከብት ተራ ባመራሁ ዕለት ነው። ስጋቸው የሚበሉ እንስሳት በሙሉ ተወደዋል። እስቲ በአላህ ሰው እንዴት! አላህ አርዳችሁ ተመገቡ ብሎ ሐላል አድርጎ የፈጠረልን የእሱን ፍጥር እንዲህ ለምን ያዋድዳል? እስቲ ምን አለበት ለእኛ አዲስ ጎጆ ለወጣን ለማበረታቻ ዋጋውን ቢቀንሱልን ወይም በስጦታ ቢሰጡንስ ምን አለበት? ድሮ በዘጠናዎቹ አሉ እንደ ወደ ኋላ ልመልሳችሁና በግ ወይ ፍየል በሀምሳ ብር ገዝተህ ቆዳውን በሰባ ብር ሽጠህ ስጋውንና ሀያ ብር ታጠርፋለ ሲባል ታምቡ ምስክር ትሆኛላችሁ። አይ በቃ ክትፎ ነው ክትፎ ፈልጋለሁ ብለ ቅርጫ መግባት ከፈለክ በሀምሳ ብር ቅርጫት ሙሉ ስጋ ይዘህ ቤት ትገባለህ። ብትፈልግ ጠብሰ ብትፈልግ ቋንጣ አድርገህ ወሩን ሙሉ ከቤተሰብ ጋር ትመገባለህ። ለአሁን ጊዜ ትውልዶች ተአምር ነው የሚመስለን። አይ ያደጉ ዘመን ያ ድንቅ ዘመን ትዝያ ላይ ለአቅመ ውድያ በመድረሴ አላህን እያመሰገንኩ ወደ ከብት ሰራ መረ እኔም ወግ ደርሶኝ ከእናቴ ጉያ ወጥቼ ያለምንም እርዳታ በራሴ ወጪ የሁዱያ በገዝቼ በታሪክ መዝገብ ላይ ልጻፍ ነው። ከዚህ በላይ ሚጻፍ ምን ታሪክ አለ?

ለምን እንደሚስቅ ምን አፈረቅለታለሁ። ለምን ትስቃለህ እንዳልነው በራሱ ጥርስ ነው የሳቀው። ምን አገበኝ፣ ዋጋውን ግን ማመን ቃተኝ። ቆይ፣ ሰላሳ ሺህ ብር ማለት ይሄ ፍየል፣ ይሄ ነገር ፍየል ነው ወይስ ዋሊያ? ወይስ ጥንት ካልዲ ከሚባል እረኛ ጋር ቡናን ያገኘው ፍየል ነው? ሳይንቲስት ፍየል ነው? እንደምሽጥልኝ ልብ ብላችሁ ካስተዋላችሁ ነገሮች በሙሉ ተወደዋል። በግ ሊቀንስ ይችላል ብዬ ወደ በግ ተራ አመራው። መጠየቅ ሲጀምር እሱም በተመሳሳይ ሰላሳ አምስት ሺህ ብር አለኝ። ኧረ በአላህ እናንተ ሰዎች ከሺህ ቤት እቱ ቁጥር መጥራት አትፈሩም አልኩ። ምን ነው የበጉ ሆድ ውስጥ ሱካርና ዘይት ተሸክሟል እንዲበጉ ወይንስ የወር አስቤዛ አለበት? ለመጀመሪያ ጊዜ ባመራውበት አጋጣሚ ተስፋ አስቆረጡኝ። ምኞቴን ሁሉ ውሃ ከለሱበት የአስኳት በር እንኳን መስፈርቱት የሚያሟላ በግና ፍየል ለመግዛት ይቀርና የትኛውንም ቅድመ ሁኔታ አሟልቻል ያልተገኘ በግም ሆነ ፍየል መግዛት አይችልም። ቅርጫ እንደሆነ አይታሰብም። የበግና የፍየል ዋጋ በዚሁ ከቀጠለ እንደኛ አይነቶቹ ስጋ ሐኪም ሲያዝልን ብቻ ነው የምንበላው ማለት ነው። በኒያ አገኛለሁ ብዬ ማንንም ማንንም ሳያውቅብኝ ከከፍተራ ውልቅ ብዬ ወጣሁ ባዶ እጄ ምንም ቢሆን ግን ባዶ እጄን አልመለሰም ብዬ አንድ መለስተኛ ዶሮና አምስት እንቁላል ገዝቼ ከመከፋት ትንሽ ከፍ ባለ ከመደሰት ትንሽ ዝቅ ባለ ስሜት ወደ ቤት ያመራው። አልሐምዱሊላ ይህንንም ያላገኘ ስንት አለ። እያልኩ አላህን እያመሰገንኩ ለቀጣይ መዘጋጀት እንዳለብኝ እያሰብኩ ሳላቀው ቤቴ በር ላይ ደረስኩ ጉዳው ባለቤቴ ምን ነው በጎየታል? ስትለኝ ምን ባከሽ ገበያ ውስጥ ያሉ በግና ፍየሎች እግራቸው የተሰበረ፣ ጆሮአቸው የተቆረጠ በሽተኞች ናቸው አልኳት። ውህ እንደዛ ከሆነታደ ለምን ቅርጫ ገበም አይ ዊ ባለፈው አልሰማሽም እንዲ ሀኪም እኮ የበሬ ስጋት ብሎኛል አልኳት። እሷም ግን ሳይዋጥናትሽ ይሁን ስትለኝ በገንዘብ እጥረት ምክንያት በዚህ ዙር እድል ከኔ ጋር አለመሆኑን ከኔ በላይ አውቀዋለች። የኑሮ ወድነትን እና በሀብት ማማላይ ለመውጣት ምን ማድረግ እንዳለብኝ ሳስብ አራት ምርጫዎች ሃ? ዝነኛ እና ታዋቂ ቲክቶከር ወይም ዩቲዩበር መሆን፣ ለ የአሁን ጊዜ የአብዛኞቹ ወጣቶች ምርጫ የሆነውን ስደትን መርጦ መሰደድ፣ የመጣ ይመጣል፣ ሀመሩሃ በተሰጠኝ ተብቃቅቼ አላህን እያመሰገንኩ መኖር። መ መልስ የለም ምንም ሳላንገራግር ቶሎ ሀመሩሃን መረጥኩ። ምክንያት አለኝ። ሀን ብመርጥ ያው እንደምታውቁት ማህበራዊ ሚዲያ ጥሩ ጎኖ እንዳለ ሆኖ እብደቱን በዛው ልክ ነው። ሱብሐናላ የሚል ፕሮፋይል ለጥፎ አኡዚ ቢላ የሚያስብል ስድብ ይሳደብ በስቶ ጥሩ ቲክቶከር ወይም ዩቲዩበር ለመሆን ወይ አዋቂና አስተዋይ መሆን አለብኝ። አሊያም እልም ያልኩ ፋራ መሆን ይጠበቅብኛል። ማንንም አልሰማም? እኔ ደግሞ ይህንን መስፈርት ለማሟላት ይቸገራል። ለን ስደትን ከመረጥኩ ደግሞ ለመሰደድ ገንዘብ ያስፈልገኛል። ያን ገንዘብ ቢኖረኝ ደግሞ ምን ምርጫ ውስጥ አስገባኝ በውስም ብር በሕገ ወጥ መንገድ ለመሄድ ሳስብ በባህር ውስጥ መወርወር፣ የስቃይ እስር ቤት መጣልን ሳስብ ፈረው ምን አንቀሸቀሸኝ። አማሮሃን መርጬ በተሰጠኝ ጸጋ ሁሌም አላህን እያመሰገንኩ ባለኝ ጥብቃክቼ በሌለኝ አመስግኜ ሰላም ይወት አኖር። የምን ስደት የምን ቲክቶክ? እናንተም የኔን ምርጫ ከወደዳችሁ ላይክ ሼር፣ ማን ነው ተክቢራ ወ ሕይወት ይቀጥላል። ደግ ደግ ነው ያሰማን። ሰላም አለይኩም።